ሒሩት ሒሩት ሒሩት፣ ደግሞ ምንድን ነው ስጠራሽ አቤታትም እንደ ሁለት ጊዜ የሚዘጋሽ አቤት? አልኮኮት ደረጃ አይመጣም እንዴ? አላወቁም? እንዴት ምኑን ባለፈው የሄደበት ስራ ቦታ ሊሄድ ልብሱን ይዞ ሊሄድ ሲል መጥቶ ነበር እኮ። ታዲያ ለምን ያልደወለልኝ? ሳይደውልልኝ ነው የሚሄደው? አይ ልብሱን ሊወስድ የመጣ ሰዓት ላይ ደውሎለት ነበር እኮ። ታዲያ እንዴ ነው የደወለው? አንዴ ደውሎ ነው ሂጂ አለው የሚለኝ? አይነገረኝም እንዴ ለነገሩ፣ እንዴት ይንገረኝ አብራችሁ ብዙ ነገር ታሳልፉ፣ ይሄን እንዴ? ለነገሩ አንቺ ነሽ እኮ ምን ልበል? ሚስቱንሽ ወይስ ውሽማው? ምን ብዬ ልንገርሽ? ለእኔማ እንዴት ይነገረኛል? እትዬ፣ እኔም እኮ ልብሱን ሊወስድ ሲመጣ ነው የነገረኝ። እዚህ ጋር ቆሞ ስልክ ሲሞክር አልነሳም አለኝ ሲል ነው የሰማሁት። ለእኔማ እንዴት ይንገረኝ? ለእኔማ እንዴት ይንገረኝ? ምን ሆነኝ? አልሸላ አንቺ ሚስቱ፣ ውሽማው፣ ምን ቅምጡ ልበልሽ እንዴ?

አንድ ነገር ላስጠነቀቅሽ የጠራሁሽ። እሺ ምንድን ነው? ቢደውል ደግሞ አንሰተሽ አሁን ወተዋል ምናምን ሌላ ሌላ ዝባዝንኬ እንዳታወሪ። እናቲ ካለሽ እያቀና ነው በይ። ቅርተ ካልሽ ደግሞ ያው ተኝታለች በይ። ሌላ ወሬ እንዳታወሪ። ብዙ ነገር አልፌሻለሁ። ያን የመጨረሻ ነው እሺ። ያልሽኝ እናደርጋለሁ።

ይሩት እንዴ! ጋሽ መጡ እንዴ! መ ምነው? ወደ ንግት አይ፣ ለስራ ክፍለ ሀገር እሄዳለሁ ስላሉ ሲመለሱደሚችል አብሬያቸው ልሂድ ያሰብኳቸው ሰዎች ወደ ሌላ ቦታ ሄደው ስለ ነበር

ይህ ደናደርግ ማለትህ ደናመሸ መጣ እንዴ? እት እንዴት መጣ? ያው አጋጣሚ የወጣሁበት የሚመለሳ ነበር። መለሱ አመሻችሁን ነው በሰላሙን። አይ ጓደኛ ከውጭ መጣችና ልጅሽ የለው ስትለኝ አጋ ሄደነው ስኬት አመጣ። ጓደኛ አይነች ሰጠችኝ። ያው ለትምህርት ይሆናል ያጠናበት ምናምን ብላኝ ነው የመጣች ሰጠችኝ። አይ በጣም ጥሩ። አልመሸም ታዲያ? አዎ በእግራችን ስለመጣ በጣም መሸ። ታክሲ አላገኛችሁም? ያው መሸ፣ ታክሲ የለም። ጥሩ

የሰማሽኖ እኔ በተፈጥሮ እንደዚህ ወሬ ምናምን አይመችኝ፣ አላወራም። ምላ ደግሞ ባሌ ምንም አይደብቀኝ፣ አውቃለሁ። ግን እኔ ከዛ ውጭ የምናወራት ነገር የለም። ሰማዊ ነ እንዴ፣ ያወራሹ ልስማ፣ አንድ ነገር ልስማ፣ ካፈርም ገር አወራት ምናምን ብለሽ ካሰብሽ ሰስሽን! ሁሉም ነገር ይነግረኛል። አሁን እሺ፣ የመጨረሻችን ነው የሚሆነው። ኧረ ምን ማለወራው ችግር የለውም። ቢያንስ እዛ ግቢነት እሺ ከምን ጀምሮ ነው የሰራተኛ ግብ ባለሙያ? አሽ እኮ ምነው፣ ሰራተኛ ሰው አይደለም? ሰራተኛ ሰው አይደለም ያልኩ አላልኩም። ከምን ጀምሮ ነው አንተ ባለሙያ? አይ የባለሙያ ስራ እኮ ነው። ግን ተጎዳች፣ ችግሮሽ ከመማት እኮ ስንት ባለሙያ አለ። ወስዶ የሚደረገው ነገር ይደረግ ነበር። ያው ቅድም ህክምና የሚባል ነገር አለ ያለው ብለኛ ነበር ነበር። እነሱ ሄደዋል። ማንም የለም ብላ ጠራች። ማነች የምትጠራ? ማን ልበል? ገረዷ አለች። ምን ማለት ነው? ጠራች ማለት ለምንድን ነው የምትጠራ? ሽሙና ታራች መጣለች። ስሚ፣ ቀድሜሽ ስለገባው ዝም ስላልኩ እንድትናገር ያደረገሽ እኔ ማ? የሄድኩት እኮ እንደማን ልልከሰከሳ አይደለም

የጠራ መንገድ ውስጥ ገብተሻ፣ ታሮሽሽ በእሷ ምክንያት ተመታሁት። ቆይ እኔ ካልሰራውላት እኔ እሰራላታለሁ። ቆይ እኔም በጥፊ መታኝ በሷ ምክንያት። እኔ አይደለሁ ታዲያ እሷ ምቀብራት። ቆይ ለክኛት እሰራላታለሁ። ቆይ ዛሬ እንዴት አስቃይቼ ከዚህ ቤት እንደማስወጣት እኔ ነው የማውቀው። ሒሩት! ሒሩት! አቤት። በው፣ ግን የደረሰው ሽሮ ብቻ ነው? ከዚህ ሌላ ምን ታውቂያለሽ አንቺ? ኧረ የደረሰውን አምጪልኝ አልብላ

አቤት፣ ሩት፣ አቤት ብዬ መጣሁ እኮ። አቤት የመጣችው ዛሬ እያደረገች ነው። እሻው የምንፈልገ ነው። ምንስ ብፈልገው፣ ናቲ እዚህ ጋር እንደት ቆ ሆነስ የፈለጉት ስራ አለብኝ። እኔ ስራ መስራት ዋክሽ ስላል ስራ የመለከት። እንዴት እንዴት ሊያደርግሽ ነው? እባክሽ ገረድ እኮ ካጠገቡት እንደት እየጠግባል። ስሚ ያልሽ ክብረሽን ብታድቂ ጥሩ ነው። ይሄን ካልሲ ጠቢ። ጋሼ አትጠቢ ብሎኛል። ጋሼ አትጠቢ ብሎኛል። ምንገባው ጋሼ

ምንም አያመጣም። ከእኔና ከሱ ማን እዚህ ቤት? ለማንኛውም እነዚህ ካልሲዎች ይታጠባሉ። ደግሞ ነንገርሽ ካልሴ ደብሮሹ እ እኔ ደብሮኝ አይደለም፣ ትእዛዝ ስለተሰጣኝ ነው። ትዕዛዙን ይቀይቅለሽ፣ ፓንቴን አሳጥብሽ። ገና እኔ እስከፈለኩ ድረስ ማለት ነው እሺ፣ በይ እሺ። ምን ምር ያደገ ስድ ማለቂ ነው። ተጎድተሻል ደግሞ ትናንት ያጣቁ ያጣቁትን ልብስ አጣስ? የትኛውን ያጠብሽውን ነው ደግሞ ስንት? አሁን ብላዚያሽ የመጣሁት ያላጠብሽውን ልብስ አለን። የእኔ የመጣሁት የናቲም የዳሬን ልብሶች አሉ።

መጣሁን? እንዴ! እሺ፣ በቃ እኔ ሱቅ ደርሼ ልመጣ ነው። የትኛው ሱቅ ነው የምትሄጂው? እላይ ያለው ማለት ለአርጎ የሚሸጥበት ይሄ አስፋልት ዳር። ራቀ ቢለው ስሚ እነማሚ ምናምን የት ናቸው? እትይ መጣው ብላ ነው የወጣችው። ጋሽዬ ደግሞ ስራ ቦታ ናቸው።